የሲዮን ልሰቱን ስቃዩን እያየች? ለፍጥረታት ሁሉ በህይወቱ ዘመን የሰው ልጅ ሕይወቱን የሚያጠፋው በአጭር መክበርና በአጭር ምንድን ነው መጽደቅ ሰው ሎተሪ የሚቆርጠው የሚቆርጡ ለምንድ ነው በአጭር ለመክበር ነው። በአጭሩ ለመጽደቅ ደግሞ አንድ እድሜ ልኩን ዝሙቱን ሲደብል ኑሮ አንድ የበቁ አባት አይቶ በቃ ጨረስኩ እንግዲህ ብሎ ቁጭ ሊል ይፈልጋል። በልፋት ነው፣ ፈውስም ቢሆን በልፋት ነው። ይህንን ማስወገድ ይገባናል፣ የተወደዳችሁ ክርስቲያኖች። እንዲህ አይነቱን ክፉ ሊና በአጭር መጽደቅ ይሄ ወይም ደግሞ በብልጠት መጽደቅ እንደ ይሁዳን ልንፈልግ። የበቁ አባቶች የሉም እያልኳቸው አይደለም፣ አሉ፣ ብዙ አባቶቻችን። ግን እንዳንጠፋ ማለት ነው፣ እንዳንጠፋ ማስተዋል ይጠበቅብናል። የበቁትን አገኘን ብለን የነቁትን አግኝተን እንዳንጃጃል ማለት ነው። ገብቷችኋል? እምላችሁ ነገር፣ አዎ ችግር ነው በእውነቱ አስቸጋሪ ዘመን ነው። ሰይጣን የብርሃን መልአክ መስሎ የሚመጣበት ዘመን ስለሆነ እና ወደ ነገሬ ልመልሳችሁና፣ ምን ላይ ነው የነበርኩ? የሰባች የሰባኪ ጅል የነበረበት የሚጠፋው ነው። ስለ ሚልኪ ቁልዝማዊ ነው እና ሚልኪ ቁልዝማዊ ካልመጣ አልወጣም አለ። አልወጣም ሲል አባ ሚልኪ እና ተብለሃል አሏችሁ። የንጉሱ ልጅ ታማ ሂዱና፣ መጣሁ አሉ መጡ ለእሱ ሰይጣን ግን፣ የሚገርመው ሁልጊዜ ሰይጣን በክርስቲያኖች ላይ ለጥፋት ብሎ የሚመክረው ነገር ሰዎቹ በጎ እየሰሩ ከሆነ እግዚአብሔር ለድነት ያደርገዋል። የይሁዳን የተንኮል ምክር እግዚአብሔር ለዓለም ድነት አድርጎታል። ሰይጣን ለጥፋት የሚያስመክረውን እነዚያ የሚመከርባቸው ሰዎች ቅን ሆነው ከተገኙ እግዚአብሔር ለደግ ያደርግላቸዋል። ሚሊሽቁል ዝማዊን በከንቱ ውዳሴ አጥፍቶ የከተማ አውደልዳይ ሆኖ እንዲቀር ያሰበውን እግዚአብሔር ልድነት አደረገውና፣ እግዚአብሔር ክብር መገለጫ አድርግና ሲሄድ ለቀቀ ለቀቀና፣ ምን ተደረገ? በኋላ ምን ልስጥህ፣ ንጉሱ፣ ያለው ንጉሱ ምን ልስጥህ አባት ያለው አንድስ የሚያህል ድንጋይ አለ። በቃ አንድ ቤት አንድ ፎቅ፣ ይሄንን ስጠኝ፣ ለቤት እግዚአብሔር መስሪያውን የሚያስፈልጫል። ማን ይወስድልህ? አባቴ እንጂ ሰጥ ነበር ለወሳጁ፣ አትጨነቅ ዝም አንተ የአንተ ድርሻ መስጠት ነው። ኋላ ሲለው አይ ዘዋሃብ ከነ ንኪር ኩሉ ኃይል ለጸላኢ አጋንንትን ሁሉ እንድንረግጣቸው ኃይልን የሰጠህን እያሉ ሲጸልዩ፣ ሰይጣን ሲሉ ሰይጣኑ ራሱን ጠርተው አምጥተው እና ብለው ድንጋዩን አሸክመው ገዳሙ ድረስ ወሰዱት። አጠፋለው ብሎ በወሰደበት ራሱ ጠፍቶ ተመለሰበት። እግዚአብሔር ወእግዚአብሔር አምላከ ሰላም ይቀጥቅጦ ለሰይጣን ታይተገሪክሙ ይላል ቅዱስ ጳውሎስ። የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ ስር ይቀጥቅጠላችሁ፣ ይላል። ለመቀጥቀጥ የተገባን ሁነን መገኘት ውዳሴ ማርያም መድገም እና እግዚአብሔር እንዴት እንዳሳደገን እመቤታችን እንዴት ከየት ወደ የት እንዳነሳችን እንድናስተውል ብዬ ነው። በአጋንንት ከመረገጥ አጋንንት ጋር ከመቆም አይደለም እኮ መቱን፣ መቆም አለ በግር በታች መሆን አለ። ልዩነቱን ይዩት። በግር በታች ከመሆን አንስታ በራስ በላይ ወደ መሆን አሳደገችን መቤታችን። ለዚህ ያበቃችን መቤታችን ክብር ምስጋና ይግባል። በማይጠፋ ቤት የሰበሰበችን ማዕዛ ቅዱሳን ባላት በቤተ ክርስቲያን የሰበሰበችን ህልፈት በሌለባት ቤት የሰበሰበችን ብሪት በሆነች ሀገር የሰበሰበችን እግዚአብሔርን በምን መስልባት ሀገር የሰበሰበችን እናታችን ቅድስት ድንግል ማርያም ናት። ሰውን ከእግዚአብሔር ጋር ያዛመደችው የሰው ልጅ እኮ ዛሬ ቅድስና ሲሰራ ታውቃላችሁ፣ መላእክትን እንደ ወንድም እንደ እህት ለምሳሌ የአቡነ ተክለ ሃይማኖት እንደ ወንድም እንደ እህት ማን ነበር? ቅዱስ ሚካኤል ነበረ? በቃ ወንዝ ሊሻገሩ ሲሉ ሚካኤል ይመጣል። ቅዱስ ሚካኤል ይመጣና ናን የተከተል ብሎ እሱ እየተራመደ ይሞክርላቸዋል፣ እሳቸው ይከተላሉ። በሆነው ነገር ሁሉ አይለዩአቸውም። እንደ ወንድም እያማከሩ እያማከሩ ደግሞ ይሄ ይሄ ጸጋ ለቅዱሳን ብቻ የተሰጠ አይደለም ለሁላችንም ተሰጥቷል። ሰውን ከመላእክት ጋር ወንድም ያደረገችው እናታችን ቅድስት ድንግል ማርያም ታውቃላችሁ አባታችን ዮሴፍን ቅድም እዚያ ለመጻፈ ልደቱ ላይ ሉቃስ 12 ሉቃስ 2 ላይ ሲነበብ ወሆረ ዮሴፍ ከመጽሐፍ ምስለ ማርያም እንተ ተፍህረት ሎቱ እንዘ ጽንስት ይእቲ ይላል። ዮሴፍ ከታጨችለት ከእናታችን ከቅድስት ድንግል ማርያም ጋር ሊቆጠር ሄደ ይላል። ምን ሊል ሄደ? አቤት ሊቆጠር ሄደ። ከማን ጋር ሊቆጠር የሚገርም እኮ ነው ይሄ ማምለክ ከመቤታችን ጋር ሊቆጠር። ዛሬ ሰው ዛሬ የእግዚአብሔር ድርሻ ሆኖ ተቆጥሯል። ሰው ዛሬ ሁላችን የእግዚአብሔር ድርሻ ሆነን፣ ሰው ከእግዚአብሔር ጋር፣ ሰው ከሰማይ ጋር፣ ሰው ከመቤታችን ጋር፣ ሰው ከመላእክት ጋር፣ ሰው ከአበው ጋር፣ ሰው ከሐዋርያት ጋር የተሰበሰበው በቅድስት ድንግል ማርያም ናት። ዝርው የሆነው መላእክት እንደ ትልቅ ወንድም፣ ሰው እንደ ትንሽ ወንድም ሆኖ መላእክት እንደ ትልቅ ወንድም ሲያዝኑለት ይኖሩ ነበር። ትንሽ ወንድምን አባት ገርፎ ሲያስወጣው ትልቅ ወንድም ያዝንለታል። መላእክትም እኛ በመወደቃችን ሲያዝኑልን ይኖሩ ነበር። ዛሬም መቤታችን ወልደ አብራ ሰበሰበችን። መቼ የሰው ልጅ ታርቆ መነኩሴ ሲሆኑ በምንኩስናቸው ረርተናቸው፣ ባሕታዊ ሲሆኑ በባሕትውናቸው ረርተናቸው፣ ሰማዕት ሲሆኑ በሰማዕትነታቸው ረርተናቸው የተክሊል ጋብቻ ሲመሰርቱ የክርስትና ጋብቻ ሲመሰርቱ በተደራቸው ረርተናቸው። መቼ በመብረቅ ሲበሩ አግዘናቸው፣ በደመና ሲሽከረከሩ በቅተው አግዘናቸው፣ በሐዋርያነት ለስብከት ሲሄዱ አሰልጥነናቸው። መቼ እያሉ ሲመኙት የነበሩትን ዝምድና እመቤታችን ዛሬ የፈጸመችው። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ መላእክት የእኛን ዝምድና ሲፈልጉት ይኖራሉ። እማምላክም እኛ ግን የሰውን ዝምድና እንፈልግም። በእውነቱ ከሰው በግ ይበልጣል። በሉ ጎበዝ፣ ከሰው ምን ይበልጣል? ጌታ ነው። በሰንበት እለት እንዲያው ሰንበት በሰንበቱ ሐዋርያት ብዙ ትምህርት ነው ያለው። አልነግራችሁም ያሹ፣ በሉ ሸስሉ። በሰንበት ከእናንተ መካከል በግ ቢወድቅበት አንስቶ የማያነሳው ሰው ማን ነው? ከበግማ ሰው አይበልጥም አላቸው። ሁልጊዜ ጊዜ ከሰው በግ ይበልጣ? ከበግ ማን ይበልጣ? ሰው ይበልጣ። ምን ማለት ነው? ለምሳሌ ሰው ሞባይላችሁን ቢሰብሩባችሁ በጥፊ ያቀርንታችሁ ትጥላላችሁ። ከሞባይል ሰው አይበልጥ? ይበልጣል፣ አይበልጥም ስልክ ቢዘጋባችሁ ትሳደባላችሁ። በእውነቱ ተሳስቶ ሰው ደውሎ እንዲህ እንትና ስልክ ነው ሲል ደንባር አስተውል አደውል ይላል። ከዚህ ይልቅ አሁን በእውነቱ ሰው አይበልጥም? ከበግ ይልቅ ሰው ይበልጣል። ከሳንቲም ይልቅ ሰው አይበልጥም? ከቤት ይልቅ ሰው አይበልጥም? ምን በዚህ ትድነቀላችሁ? ከመላእክት ይልቅ ሰው ይበልጣል። ከመላእክት ይልቅ ሰው ይበልጣል። የሰውን ክብር ማወቅ አለብህ። የስ የሰውን ወንድምነት ፈልጉት፣ እማምላክን ነዳይም ቢሆን የሚለምን ቢሆን የታሰረም ቢሆን ቅማል የገነፈለበትም ቢሆን ሰውነቱ የሚከረፋም ቢሆን ታጥቦ የማያውቅ ቢሆን ዘመድ የሌለውም ቢሆን ድሃም ቢሆን በቁስል የነደደም ቢሆን ኧረ ሰውን ወንድማማችነት ውደዱት። መላእክት ለወንድምነት ሲፈልጉት የኖሩትን ዝምድና እመቤታችን ዛሬ ፈጸመችው። ለዚህ እኮ ነው ቅዱስ ዮሐንስ አፈወርቅ ምን ይላል መላእክት የልደት ዕለት የተደሰቱት ለምን እንደሆን ታውቃለህ? ወዳጅ ይላል ሃይማኖት አበው ላይ ሲናገር በልደት ድርሳኑ ላይ 68ኛው ድርሳን ላይ እንዲህ ብሎ ይነገር። ለምን እንደተደሰቱ ታውቃለህ? ይልና ለሰው የተደረገውን ደስታ እንደ እንደራሳቸው ቆጥረው ነው ይላል። ለሰው የተደረገውን እንደማንቆጠሩት እንደ እንደራሳቸው። አንድም ደግሞ ሰው በመዳኑ ክርስቶስ በመወለዱ ክርስቶስ በኩር የበኩር ልጇን ወለደስት የበኩር ልጇን ወለደች ትበሉ ለምን ለትንሳኤ ለምንኩስና ለምናኔ ለዚህ ሁሉ ለትሕትና ለመምህርነት ለወንጌል ለጽድቅ ሁሉ ጀማሪ ስለሆነ በኩር ይባላል። በኩር ስለዚህ ክርስቶስ ጀምሮ በሰጣት ጽድቅ፣ ልብ ብላችሁ ስሙ። ክርስቶስ በጀምሮ በሰጣት ጽድቅ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በመወለዱ የጽድቅ መንገድ በዛ። ጌታችን ኢየሱስ ክርስቶስ በመወለዱ በሉ እንዲያዛችሁ፣ የጽድቅ መንገድ በዛ። የጽድቅ መንገድ ምን አለ በዛ ለምሳሌ ምንኩስና አንድ ህይወት ነው። አንድ መንገድ ነው። ምናኔ አንድ መንገድ ነው። ሰማይትነት አንድ መንገድ ነው። ትዳር አንድ መንገድ ነው። የሁሉ በቃ መምህርነት አንድ አንድ መንገድ ነው። ተማሪነት አንድ መንገድ ነው። የሁሉ በቃ የዓለሙ ባለስልጣኑ ሁኖ ሆኖ እግዚአብሔርን ማገልገል አንድ መንገድ ነው። በዚህ ሁሉ ደግሞ ለጽድቅ ለጽድቅ መንገድ ሁሉ ረዳት መልአክ ያስፈልገዋል። ለጽድቅ መንገድ ሁሉ ምን ያስፈልገዋል? ረዳት መልአክ ያስፈልገዋል። ልብ ብላችሁ ስሙ። እያሰናሰላችሁ የያዙት እያያያዛችሁ ጌታ በመወለዱ የጽድቅ መንገድ በዛ። የጽድቅ መንገድ ሲበዛ ደግሞ ለእያንዳንዱ የጽድቅ መንገድ ቅዱስ ጳውሎስ አኮኑ መላእክት መንፈስ እሙንቱ እለ ይትላኩ ለመልእክት በእንተላለውም ይረሱ ህይወት ዘላለም እንዳለ መላእክት የዘላለም ህይወትን ለሚወርሱ ሰዎች የሚላኩ መናፍስት አይደሉም ብሎ በዕብራውያን ላይ እንደተናገረ ለጽድቅ ጌታ በመወለዱ የጽድቅ መንገድ በዛ ጽድቅ በመብዛቱ ለጽድቅ መንገድ ሁሉ ደግሞ መልአክ ያስፈልገዋል። ለዚያ ሁሉ ሲረዱ ደግሞ ለነሱ የሚጨመርላቸው ክብር አለ ይውላችሁ። በዚህ ምክንያት እንግዲህ ቅዱስ ገብርኤል ወዲያና ወድ እያለ አይዟችሁ፣ አትፍሩ ለዓለሙ ሁሉ እስመናሁ እዜንወክሙ ዐቢየ ዜና ዘይከውን ለክሞ ለሁሉ ዓለም ለእናንተም ለናንተም ለሁሉ ለዙም የሚሆን ደስታ ነግራችኋለሁ። እንኳን ደስ ያላችሁ ያለ ቅዱስ ገብርኤል ለኛ ብቻ ነው የሚመስላችሁ? ለራሱ ጭምር ብሎ ነው። ምክንያቱም ሰውን ሲረዱ እነሱም ክብር ይጨመርላቸዋል። ክብር ይጨመርላቸዋል። አንድ ባሕታዊ ሰይጣን ፈትኖ ከገዳም ሊያስወጣው ሲል መልአኩ ረድቶ ሲያስቀል፣ ለእነሱም በክብር ላይ ክብር ይጨመራል። በስን ላይ ስን፣ በውበት ላይ ውበት፣ በማዛ ላይ ማዛ፣ በጣዕም ላይ ጣዕም፣ በማይሌት ላይ ማይሌት፣ በምስጋና ላይ ምስጋና ይጨመርላቸዋል።